ሀያ ሁለተኛው የባህል ስፖርቶች ውድድርና አስራ ስምንተኛው የባህል ፌስቲቫል ዛሬ በሆሳና ከተማ ተጀምሯል። ደመቅ ባለ ሁኔታ ውድድሩ ተከፍቷል። በተለይም ደግሞ ላለፉት አመታት እንግዲህ በባህሎች መካከል በህዝቦች የባህል የእርስ በርስ ተስስርን በማጠናከር አኳያ ከፍተኛ ሚና እንዳለው ሲገለጽ እንደነበር እናስታውሳለን። ዛሬ በ አስራ አንድ ክልሎች ሁለት ከተማ አስተዳደሮች የተውጣጡ ከ አንድ ሺ ሶስት መቶ ሰማኒያ ስድስት ስፖርቶች በላይ የተሳተፉበት የመክፈቻ ስነ ስርአትም ተደርጓል። በመክፈቻው ተገኝተው ንግግር ያደረጉት ዶክተር እንዳሻው ጣሰው የማዕከላ ኢትዮጵያ ክልል ርዕሰ መስተዳደር በ በተለይም በኢትዮጵያ ህግና ደንብ ያልተዘጋጀላቸው ከ250 በላይ ባህላዊ ስፖርቶች አሉ። እነዚህን ስፖርቶች ለማጠናከር መንግስት ቁርጠኛ መሆኑን ተናግሯል። የእሳቸውን ሀሳብ ተከታትለን እንመለስ። ስፖርት ለብሔር ብሔረሰቦችና ህዝቦች አንድነት፣ ለህብረ ብሔራዊነት አንድነት፣ ስፖርት ከችግር ነፃ የምንወጣበት ዜጎቻችንን የምናጎለብትበት አንተ ትብስ እኔ ትብስ ብለን የምንረዳዳበት ህዝቦቻችንን የምናቀራርብበት፣ የምናፈቃቅርበት ጉልበት ያለው መሳሪያ ስለሆነ ባህላዊ ስፖርትንም ዘመናዊ ስፖርትንም ለሁሉም ስፖርቶች የሀገራችን መንግስትና ፓርቲያችን ልዩ ትኩረት በመስጠት እየተንቀሳቀሰ ይገኛል። የባህልና ስፖርት ሚኒስቴር የስፖርት ዘርፍ ለማስ ኃላፊ መክዩ መሐመድ በበኩላቸው እግር ኳስና ሌሎች ስፖርቶች በአንድ ወቅት የአንድ ሀገር ባህላዊ ስፖርቶች ነበሩ፣ እነዚህን በማዘመን ዓለም ላይ ታዋቂ ሆነዋል። እኛም ይህን በማድረግ በኩል ቁርጠኛ ሆነን መስራት ይገባናል ብለዋል። የእሳቸውን ሀሳብ ደግሞ በአጭሩ ተከታትለን እንመለስ። የባህል ስፖርት ማህበራዊ ግንኙነትና መስተጋብርን የማሳላትና የማህበረሰብን ማንነት የመግለጽ አቅም ያለው ስፖርት ነው። የባህል ስፖርቶችና ጨዋታዎችን ከባህላዊ ሴቶቻቸው ባሻገር ለዘመናዊ ስፖርቶች መነሻ በመሆኑ ተገቢውን ጥበቃ ሊደረግለት ይገባል። በዓለም አቀፍ ደረጃ የሚታወቁ ዘመናዊ ስፖርቶች ትላንት የተለያዩ ሀገራት ባህላዊ ስፖርቶች ነበሩ። ለአብነት ያህል እንግሊዞች እግር ኳስን፣ ጃፓኖች ካራቴን፣ አሜሪካኖች ቮሊቦል እና ቅርጫት ኳስን፣ ኮሪያዎች ቴኳንዶን ባህላዊ መንገድ ጀምሮ እጅግ በሚያስገርም መልኩ አሁን ላይ በዓለም አቀፍ ደረጃ ተመራጭና ተወዳጅ ስፖርቶች እንዲሆኑ ለማስቻል በቅተዋል። ስለሆነም የባህልና ስፖርት ሚኒስቴር ባህላዊ ስፖርቶቻችን በማልማት በሀገር ውስጥ እንዲዘወትሩ ማድረግ እንዲሁም በአህጉርና ዓለም አቀፍ ደረጃ ቅቡርነት እንዲኖራቸው በልዩ ትኩረት ይሰራል።